መንግስት ለዘላቂ ሰላም መስፈን ከሃይማኖት አባቶች እና ከሀገር ሽማግሌዎች ጋር በጋራ መስራቱን አጠናክሮ ይቀጥላል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የሰላም አማራጭን ተቀብለው ለሚመጡ መንግስት ሁሌም በሩ ክፍት መሆኑን ገልጸዋል። አክሌሎ ምን ተስኖት ተጨማሪ ያለው ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የስራ ኃላፊዎችና የጦር መኮንኖች ሞጣ ከተማ ሲደርሱ አቀባበል ተደርጎላቸዋል። በምስራቅ ጎጃም ዞን የሞጣ ከተማ አስተዳደርና የሁለት እጁ እነሴ ወረዳ ነዋሪዎች በወቅታዊ የሰላምና የልማት ጉዳዮች ላይ መክረዋል። በውይይቱም ባለፉት ዓመታት የደረሰው ግጭት ቆሞ ሰላማቸው እንዲመለስ ጠይቀዋል። ጫካ የገቡ ወገኖቻችንም ቢሆኑ ሞታችንን እያዩ ለእኛም ማዝነው ቢሆን ወደዚህ የመግባት ሁኔታ ይፈጥሩልን። እናት እየሞተች፣ እናት እየተሰቃየች ሰላም ሊመጣ አይችልም። እኔ እንደምንም ተረባርበን ትምህርት ፈላጊዎችን ህጻናት እንዲማሩ ማድረግ ተገቢ ይመስለኛል። የታጠቁ ኃይሎች በመንግስት የተዘረጋውን የሰላም አማራጭ እንዲቀበሉም ነው ነዋሪዎቹ የጠየቁት። እነዚህ ወደ ጫካ የወጡት እንዲገቡ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከወላጆች፣ ከጓደኞቻቸው ትልቅ እገዛ ማድረግ መቻል አለብን። በዚህ በመከራ ውስጥ የእምነት አባቶች የእምነትን ስራ ልንሰራ ይገባል። ስለ ሰላም ልንሰብክ ይገባል። ይህን እያደረግን አይደለም። እናንተ የቆረጠ አመራር ወይም ደግሞ እንደዚህ እንደ መንግስቱ ናችሁ ይሄንን አድርጉ ብትሉ ከላይ ያለው ከሲኖዶስ ጀምሮ ያለው ቢንቀሳቀስ እኛም እዚህ ያለነው እንደ አቅማችን ስራ እንሰራ ነበር። ችግርን በጣም ብዙ ጊዜ ቢሆን ብዙ ጊዜ ብዙ ለፍተን ቢሆን በመወያየት መፍታት አለብን። ከውጭ ሁነው ምናልባት ሊያጠፋፉን ይችላሉ እንጂ መጥቶ እኮ የሞተለት የለም። የሚሞተው እኮ የኛው ነው እና ይህንን መገንዘብ እንዴት ያቅተናል? ይህንን ተረዳርተን ለምንድን ነው ማስቆም ያቃተን? የሁላችንም እኮ ችግር ስለሆነ ነው የሚመስለኝ። የምስራቅ ጎጃም ዞን አስተዳዳሪ ኑርልኝ ብርሃኑ ዘላቂ ሰላምን ለማምጣት እውነታ ላይ ቁሞ መታገል እንደሚገባ ነው የተናገሩት። እውነትን በካርን ጊዜ ሰላም ከውስጣችን እየጠፋች ነው የምትሄደው እንኳንስ ልንይዛት። እዚህ ላይ ጥንቃቄ ያስፈልጋል። ማለት ሰላምና እውነት በምንም ተአምር ተለያይተው ሊታዩ የሚችሉ አይደሉም። ሰላም የሚረጋገጠው በእውነት ላይ ነው። በአካባቢው የሚንቀሳቀሰው የመከላከያ እዝ አዛዥ ሜጀር ጀኔራል ብርሃኑ ጥላውን የኢትዮጵያን መዳከም አልመው ከሚሰሩ ታሪካዊ ጠላቶች ጋር አብረው የሚሰሩትን በጋራ መታገል እንደሚገባ ተናግረዋል። የሀገር ሽማግሌዎችና የሃይማኖት አባቶችም ለሰላም መምከር አለባቸው ነው ያሉት። ሚዛናዊ በሆነ መንገድ ሁላችንንም ቅጡን፣ ምከሩን፣ ዝከሩን። ይሄ ሰራዊት አገር ለመጠበቅ ነው የተፈጠረው። ይህን ማብረድ አንዱ የህገ መንግስት ተልዕኮ ስለሆነ የመከላከያ ያዘው ደግሞ ለዛ ነው የመጣው። እሱም በአጭር ጊዜ ጨርሶ መሄድ አለበት ነው። ይሄ የተራዘመ ጦርነት ህዝብን ነው የሚጎዳው። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን መንግስት ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ለዘላቂ ሰላም መስፈን በጋራ ይሰራል ብለዋል። የችግር መፍቻው የሀገር ሽማግሌ የሃይማኖት አባት ጥምረት ሊዘንድ ችግሩን ለመፍታት እንስራ ያላችሁ ታምራሮች የህዝቡን ተሳትፎና አደረጃጀት በማጠናከር እታሽ ጋር በብሎክ ተደራጅቶ አካባቢውን የሚጠብቅ ማድረግ። ቅድም በክብር የዋራችሁትን ፋኖ ውስጣችን አለ የሚለውን እኛ ጋር ስላለነው ነው ጫካ ነው አትበሉ፣ ያላችሁት ልክ ነው። ራሳችሁን በዚህ ልክ በማገላጣችሁ እናከብራችኋለን። ግን አሁንም ከውስጣችሁ አውጡ። የክልሉ መንግስት ሰላም እንፈልገው ለሚመጡ ሁሉ በሩ ክፍት መሆኑንም ምክትል እርሰ መስተዳድሩ ተናግረዋል። ድርድር፣ ንግግር፣ ውይይት የሚለውን እስከ ዛሬ ስንሰራ ቆይተናል። ያልሰራንበት ጊዜ የለም። በተለይ ክቡር አቶ አረጋ የሚመሩት የአማራ ክልል መንግስት መስተዳደር ምክር ቤት እና አስተባባሪ ኮሚቴ ከተመሰረተበት ዕለት ጀምሮ በተደጋጋሚ ጥሪ ያደርጋል። አሁንም የክልሉ መንግስት ለሰላም ድርድርና ውይይት በሩ ክፍት ነው። ነዋሪዎች ያነሷቸው የመሰረተ ልማትና የመልካም አስተዳደር ጥያቄዎች ደረጃ በደረጃ እንደሚቀረፉም አመላክተዋል።